ሰላም ጤና ይስጠለን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን፣ እንደምናላችሁልን ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስቴቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን የምናነሳ ይሆናል። ውድ ቤተሰቦቻችን የሀገራት ጨዋታዎች ተጀምረዋል። የእነሱን የጨዋታ ውጤቶችና ዛሬ የሚደረጉ መርሃ ግብሮችን የምናነሳ ነው የሚሆነው። ውድ ቤተሰቦቻችን፣ ከዛ በተጨማሪ ግን ሌሎች በርከት ያሉ ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን እየዳሰስን ከእናንተ ጋር ቆይታን አደርጋለሁ። ፏልባሩ ፕሮግራሙን እየመራው ከናንተ ጋር ቆይታን የማደርግ ይሆናል። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ከመሸጋገሪያ በኋላ ተመልሰን በድጋሚ እንመጣለን። ከሀገር ውስጥ መረጃዎቻችን ነው የዛሬን ፕሮግራማችንን የምንጀምረው። ዋሊያዎቹ ሞሮኮ ደርሰዋል። የኢትዮጵያ ብሔራዊ ቡድን ዋሊያዎቹም የዓለም ዋንጫ ማጣሪያ የምድብ ጨዋታቸውን ለማድረግ ሞሮኮ ካዛብላንካ መድረሳቸው ተነግረዋል። ብሔራዊ ቡድኑ በሞሮኮ አይቢአኤስ ሆቴልም ማረፊያቸውን ማድረጋቸውን የተገለጸው የግብፅ ብሔራዊ ቡድን ደግሞ ትላንትና ጠዋት ሞሮኮ ካዛብላንካ መድረሱ ይታወሳል። ሁለቱም ብሔራዊ ቡድኖች ምሽት ላይ እንግዲህ በሞሮኮ የመጀመሪያ ልምምዳቸውን ማድረጋቸውም ተገልጿል። ጨዋታውን ሞሪሺያሳዊው ዳኛ ፓትሪስ ሚላርዝ በመሃል ዳኝነት እንደሚመሩት ነው በካፍ መመረጣቸው የተገለጸው። ሌላኛው ሀሳቡን ያነሳው ሰው የቀድሞ የብሔራዊ ቡድናችን አሰልጣኝ ውበቱ አባተ ነው። አላስፈላጊ አስተያየቶችን መስጠትና ማሸማቀቅ የሀገርን ክብር ዝቅ ማድረግ ነው ሲሉ ሀሳባቸውን ሰጥተዋል። ሀገርን ማቃለል በአጸያፊ ቃላትም የሚያሸማቀቅ ንግግር ማድረግ ምንም እውቀትን አይጠይቅም ሲሉ አሰልጣኝ ውበቱ አባተ በማኅበሬ ትስስር ገጻቸው ባሰፈሩት መልእክት ላይ ተናግረዋል። ከአንዳንድ ባለሙያዎች አንደበት የሚወጣው ለከት የለሽ እንግዲህ ንግግርም የሀገርን እድገትም እንቅፋት ስለሆነ ሃይል ይባል ይገባል ሲሉ አሰልጣኝ ውበቱ አባተ ጠይቀዋል። ብሔራዊ ቡድኑ ክብር እንጂ ማላገጫ መሆን የለበትም፣ የሚሉት አሰልጣኝ ውበቱ አባተ ብሔራዊ ቡድን አሸነፈም ተሸነፈም የሚወክለው ሁላችንም ንም ነው ሲልም ነው የተደመጡት። በሙያው የሚታዩ ክፍተቶችን መተቸት፣ ሀሳብ መስጠትና የበኩልን ድርሻ መወጣት ከሁላችንም የሚጠበቅ ተግባር ነው። ይሄ ሁሌም እንግዲህ ሊኖር የሚገባ ነው ብሏል አሰልጣኝ ውበቱ አባተ። አሰልጣኝ ውበቱ አባተ በመልእክታቸው አክለውም ከዚህ ውጪ የሚደረግ ተራ ቧልትና የተጫዋቾችን ስነ ልቦና ከማውረድ በዘለለ የሀገርን ክብር ዝቅ ማድረግም ጭምር ነው ብለዋል። በሁሉም ሁኔታዎች ውስጥ ሀገርና የሀገር ክብር ከሁሉም ይበልጣል። መልካም እድል ለሀገራችን ሲሉ አሰልጣኝ ውበቱ አባተ መልካም ምኞታቸውንም ገልጸዋል። አሰልጣኝ ውበቱ አባተ ብሔራዊ ቡድኑን ተረክበው ለካሜሩኑ የአፍሪካ ዋንጫ ና በአልጄሪያ አዘጋጅነት ለተደረገው የቻን አፍሪካ ዋንጫ ቡድኑን ማሳለፋቸው የሚታወስ ነው። ሌላኛው ትናንትና የጨዋታዎች ተደርገዋል። የአፍሪካ የዓለም ዋንጫ የማጣሪያ ጨዋታዎች በአፍሪካ ዞን ተደርገዋል። ካሜሮን ጨዋታዋን በአቻ ውጤት ነው ያጠናቀቀችው። የካሜሮን ብሔራዊ ቡድን ከኢስዋቲኒ ጋር ያደረገውን የዓለም ዋንጫ የማጣሪያ መደብ ጨዋታ ዜሮ ለዜሮ ናቸው ውጤት አጠናቋል። ካሜሮን በጨዋታው ነጥብ በጠለም ምድቡን በዘጠኝ ነጥቦች ግን መምራቷን እቀጥላለች። የምድብ አራት ጨዋታዎችን ተሸንፈ የመጨረሻ ደረጃ ላይ የያዛቸው ኢስዋቲኒ በበኩሉ የመጀመሪያ አንድ ነጥቧን ማግኘትም እንዲሁ ይችላለች። በሌሎች የዓለም ዋንጫ ማጣሪያ ጨዋታዎች ቱኒዚያ ላይቤሪያን አንድ ለዜሮ አሸንፋለች። ማዳጋስካር ሴንትራል አፍሪካን ሪፐብሊካን አራት ለአንድ በሆነ ውጤት ማሸነፍ ችላለች። ማዳጋስካር ማሸነፏን ተከትሎ ምድቧን በአስር ነጥቦችን መምራት ጀምራለች። ወሳኝ ሶስት ነጥብ ያሳካችው ቱኒሲያ በበኩሏ ነጥቧን 13 በማድረስም የምድብ መሪነቷን አጠናክራ ቀጥላለች ትላንትና በአፍሪካ ዞን የተደረጉ የዓለም ዋንጫ ማጣሪያ ጨዋታዎች እነዚህ ናቸው። ዛሬም ጨዋታዎች ይደረጋሉ። በምድብ አንድ ሴራሊዮን ከጊኒ ቢሳው ጋር ጨዋታዋን ታደርጋለች። ምድብ ሶስት ላይ ዚምባብዌና ቤኒን ጨዋታቸውን ያደርጋሉ። ምድብ አራት ኬፕ ቫርድ ከሞሪሽስ፣ ሊቢያ ከአንጎላ ጋር ይጫወታሉ። ምድብ አምስት ላይ ጋቦን ከሲሸልስ እና ጋምቢያ ከኬንያ እንዲሁም መደብ ስድስት ላይ ሞዛምቢክ ከዩጋንዳ፣ መደብ ሰባት ማላዊ ከናሚቢያ፣ መደብ ስምንት ደግሞ ኮሞሮስ ከማሊ ጋር ዛሬ የሚደረጉ በአፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። በአውሮፓ የኔሽንስ ሊግ ጨዋታዎችም ዛሬ ቀጥለው የሚደረጉ ይሆናል። ቱርክ ከሃንጋሪ ጋር ዛሬ ጨዋታቸውን ያደርጋሉ። ይሄ ጨዋታ ቀደም ብሎ ምሽት ሁለት ሰዓት ላይ የሚደረግ መርሃ ግብር ነው። ሌላኛው ደግሞ እንዲሁ አርሜኒያና ጆርጂያን በተመሳሳይ ምሽት ሁለት ሰዓት ላይ ጨዋታቸውን የሚያደርግ ይሆናል። ሌሎቹ ግን ምሽት አራት ሰዓት ከ45 ላይ ነው የሚደረጉት። እነዚህም ጨዋታዎች ደግሞ ዩክሬን ከቤልጅየም ብሔራዊ ቡድን፣ ኦውስትሪያ ከሰርቢያ፣ ግሪክ ከስኮትላንድ ጋር፣ ኮሶቮ ከአይስላንድ፣ ቡልጌሪያ ከሪፐብሊክ ኦፍ አይርላንድ፣ ስሎቫኪያ ከስሎቬኒያ፣ ኔዘርላንድ ከስፔን፣ ክሮኤሽያ ከፍራንስ ዴንማርክ ከፖርቱጋል እና ጣሊያን ከጀርመን ጋር የሚያደርጓቸው መርሃ ግብሮች እነዚህ ምሽት አራት ሰዓት ከ45 የሚደረጉ ጨዋታዎች ናቸው። ተጠባቂ ጨዋታዎች ያሉ ዛሬ ጣሊያንና ጀርመን፣ ዴንማርክና ፖርቱጋል፣ ኔዘርላንድስ እና ስፔን የሚያደርጓቸው መርሃ ግብሮች በርካቶች በጉጉት የሚጠብቋቸው የዩኤፋ የኔሽንስ ሊግ ጨዋታዎች ናቸው። ሊቨርፑልን የተመለከቱ መረጃዎችን እናንሳም። ኳሚን ኬለር ሊቨርፑልን ሊለቅ ይችላል። አይርላንዳዊው የሊቨርፑል ግብ ጠባቂ ኳሚን ኬለር ክለቡን በመልቀቅ ወደ ሌላ ክለብ ሊያመራ እንደሚችል እየተገለጸ ነው። ኬሊሃር ከዚህ በፊት በሊቨርፑል ቤት በቂ የጨዋታ ጊዜን ማግኘት ባለመቻሉ ደስተኛ እንዳልሆነ ሲገለጽ እንደነበር አይዘነገም። ግብ ጠባቂው በቀጣዩ ክረምት ቁጥር አንድ ግብ ጠባቂ የሚሆንበትን ክለብ ለማፈላለግ ማሰቡን ነው ዘ አትሌቲክ የዘገበው። ኳሚን ኬለር በሊቨርፑል የአንድ የውድድር ዘመን ኮንትራት ይቀረባል። ቦርንመስ፣ ቼልሲ፣ ቶትንሃምና ሊድስ ዩናይትድ የግብ ጠባቂው ፈላጊ ክለቦች መሆናቸውም ነው እየተዘገበም የሚገኘው የግራ መስመር ተከላካይ ማስፈረም የሊቨርፑል ትልቁ አጀንዳ ሆነዋል። የቦርንመዙ ሃንጋሪያዊ የ21 ዓመት የመስመር ተከላካይ ሚሎስ ኪርኬዝ ደግሞ ዋነኛው ኢላማ ነው ሲል ነው እየተናገረ የሚገኘው። ሌላኛው የአክሱ ኔዘርላንዳዊ የ19 ዓመት የመስመር ተከላካይ ጆሪል ሃቶም ሌላኛው የሊቨርፑል የግራ መስመር አማራጭ እንደሆነም ነው ዘ አትሌቲክ እየዘገበ የሚገኘው። አሌክሲ ማካሊስተር ይናገራል ለእኛ አሳማሚ ሳምንት ሆኖ አልፏል ነገር ግን በዚህ ውድድር ዘመን ያከናወንናቸው ታላላቅ ነገሮችን አይቀይርብንም በተለይ በፕሪምየር ሊጉ የሰራነውን ትልቅ ነገር ሲል ይናገራል አሌክሲ ማካሊስተር ከዓለም አቀፍ ረፍት በኋላም አንድ ሆነን ወደ ዋናው ግባችን መሄድ ይኖርብናል ሲልም ጭምር ነው የተናገረው ሊቨርፑል ለመልቀቅ በዳርዊን ኑኔስ በኩል እንቅስቃሴዎች ተጀምረዋል ለዳርዊን ኑነስ ቅርብ የሆኑ የመረጃ ምንጮች እንደሚገልጹት ከሆነ በክረምቱ ዝውውር ለተጫዋቹ ክለብ ለማግኘትም ምርጫውን እያፈላለጉለት እንደሆነ ጭምር ፋብሪሲዮ ሮማኖ አረጋግጧል። ሊቨርፑል የአጥቂ ዝርዝር አስቀምጠዋል። ነገር ግን እዚህ ዝርዝር ውስጥም ያስቀምጧቸው ስሞች በጥር ዝውውር መስኮት የሚገኙ እንዳልነበሩ ነው ፋብሪሲዮ ሮማኖ እንዲሁ የነገረው። ሊቨርፑል የቦርንመዝን ተከላካይ ዴይን ሆችሰንንም በቅርበት ከሚከታተሉ ክለቦች መካከል አንደኛው መሆኑን ፋብሪዚዮ ሮማኖ አረጋግጧል። ሌላኛው ፋብሪዚዮ ሮማኖ ያነሳው ስለ ዩሊያን አልቫሬዝን ስለፈለጉበት መንገድ ነው። በእርግጥ በባለፈው ክረምት የዝውውር ዝርዝራቸው ውስጥ እንደነበረ አውቃለሁ፣ ነገር ግን አሁን ለአትሌቲኮ ማድሪድን ከተቀላቀለ ገና ዘጠኝ ወሩ ነው እና በዛ ፍጥነት ደግሞ ሊቨርፑሎች እንደገና ያስፈርሙታል ማለት በጣም ከባድ ነገር ነው ሲል ነው ፋብሪዚዮ ሮማኖ ስለ ሁሊያን አልቫሬዝና ስለ ሊቨርፑል ፍላጎት የተናገረው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። ሪካርዶ ካላፊዮሪ ስለ ሚኬል አርቴታ አንዳንድ ሀሳቦችን ወደ አርሰናል እንዲፈርመ ምን እንዳደረገም እንዲሁ ተናግሯል። መጀመሪያ ወደ አእምሮ የሚመጣው ነገር ክለቡ ነው አርሰናል ለእያንዳንዱ ተጫዋች በሜዳ ላይ ሆነ በተለይም ከሜዳ ውጪ ምን ያክል እንደሚጨነቅ ስለ አርቴታን በተመለከተ እኔን ለመረዳትም ለመግባባትም ምን ያክል እንደሚጨነቅ ሳይ ወዲያውኑ ተገረምኩኝ። አንድ ቀን በስልክ ውይይት ወቅትም የቤተሰቦቼን ፎቶዎች ልኮልኝ እናም እያንዳንዱን የቤተሰብ አባል እኔ ምን ማለት እንደሆንኩኝ ጠየቀኝ። እንደዚህ ያለ ነገር በፊት ተፈጥሮብኝ አያውቅም። ብቻ እንግዲህ በዚህ ብቻ አይደለም፣ እንግዲህ አግባባኝ። ነገር ግን ይህ በእርግጠኝነት አስፈላጊውና አጋጣሚው እንደነበር ነው የማስታውሰው ሲል ሪካርዶ ካላፊዮሪ ይናገራል። ሪካርዶ ካላፊዮሪ ቀጥልና ቲያጎ ሞታ በመጀመሪያ እኔን ቀይሮኛል፣ ከዚያም ከሱ በመቀጠል ሉቺያኖ ስፓሌቲና ሚኬል አርቴታ በእኔ ላይ እንግዲህ ክፍተቶቼን፣ ሁሉንም ነገር እንደሞሉም ይሰማኛል ብሏል ሪካርዶ ካላፊዮሪ። አርሰናል ለቡካዮ ሳካና ለዊሊያም ሳሊባ የኮንትራት ማራዘሚያ ድርድር በቅርቡ ይጀምራል። ኢታን ኖዌነሪ እና ሉዊስ ስኬሊ አዲስ ኮንትራቶች ይቀርቡላቸዋል። ከጋብሪኤል ማርቲኔሊ ጋር የመጀመሪያ ደረጃ ድርድሮችም ተካሂደዋል። ሊያንድሮ ትሮዛር ደሞዙ እንዲጨመር ለት ይፈልጋል እናም ኮንትራቱ ላይም የአንድ ዓመት የማራዘሚያ አማራጭም እንዳለው ነው ቤን ጃኮብስ መረጃውን ያጋራው። ለክለቡ ቅርብ የሆነ ሰው እንደተናገረው ከሆነ ይላል ሉዊስ ስኬሊን በተመለከተ መረጃ ያወጣው ሰው፣ ሉዊስ ስኬሊ በክለቡ የወደፊቱ አምበል የመሆን አቅም በውስጡ እንዳለ በርካቶች ያምናሉ። ተጫዋቹ እንግዲህ ሜንታሊቲውና ቆራጥነቱ እንዲሁ ደግሞ ልክ እንደ አርበኛ አይነት ስነ ልቦና ያለው ልጅ ነው ሲል ዘገባው ያክላል። የሉዊስ ስኬሊ እናት አርቴታና ራሱ ሉዊስ ስኬሊ በተጫዋቹ ወደፊት ቆይታ ላይ ግልጽ ነገሮች ወይም ግልጽ ንግግሮች እንዳሉ ጭምር ነው የሚገለጸው። ጃክ ዊልሽር ስለ ማይልስ ሉዊስ ስኬሊ ይናገራል። ስኬሊ በቡድን ውስጥ እንዲኖር የምትፈልገው አይነት ተጫዋች ነው። እሱ በአንድ ቡድን ውስጥም የሚፈለግ ተጫዋች ነው። ቡድኑን መምራት የሚችል አይነት ሰውም ነው። እኔ በዚህ ሰዓት ሌዊስ ስኬሊ እያሳየ በሚገኘው ብቃት ብዙም አልተደነቅኩም። ምን ያክል ችሎታ አው እንዳለው አውቃለሁ። ከዚህ በላይ ማንጸባረቅ የሚችል እንደ አንድ እግር ኳስ ተጫዋችም ሊያሟላ የሚገባውን ሁሉ ነገር ያዘ። ልምምድ ላይ ጠንካራ ሰራተኛ፣ ከቡድን አጋሮቹ ጋር መግባባት የሚችል ሁሌም ለድል የተራበ ከእድሜው በላይ ብዙ ርቀት የሚስተዋልበትም ተጫዋች ነው። ለእድገቱ ትልቁ ሚስጥሩ በዙሪያው የማይታመን ቤተሰብ አለው ሁሌም በትክክለኛው መንገድ እንዲጓዝ እድገቱን እንዲያስቀጥል በዙሪያው የማይታመን ቤተሰብ አለው። ያ ደግሞ ለአንድ ታዳጊ ተጫዋችን በጣም አስፈላጊው ነገር ነው። እሱ የቱን የሚያክል ከባድ ነገር ቢገጥመው ተቋቁሞ ማለፍም የሚችል ጫናዎችን መቋቋምም ይችላል ሲልም ጭምር ነው የተናገረው። አርሰናል በክረምቱ ዝውውር ልንግዲህ የፊት መስመሩን የማጠናከር አንድ የወርልድ ክላስ የፊት አጥቂ እና ደግሞ አንድ የክንፍ መስመር አጥቂም ለማስፈረም ክለቡ ማጠናከር ይፈልጋል። መረጃውን እንግዲህ ያስነበበው ሳይመን ኮሊንግስ ነው። መረጃውም እንዲህ ሲል ነው ያወጣው። የፊት መስመር አጥቂና የክንፍ መስመር አጥቂ ለማዞር የአርሰናል ቦርድ እና ባለሀብቶች 300 ሚሊዮን ፓውንድ የዝውውር በጀት መመደባቸውን በዚህ የዝውውር በጀትም የፊት መስመሩን ለማጠናከር ሁለት የፊት መስመር ተጫዋቾችን ለማስፈረምም እቅድ እንዳላቸው ጭምር ነው የገለጸው። ሚኬል ሜሪኖ ስለ ሲቲ እና ስለ ሮድሪ ይናገራል። ሲቲዎች በተጫዋቾች ጉዳት ምክንያት ብዙ ችግሮች አጋጥሟቸዋል። የጉዳት ሰለባ የሆነው ሮድሪ በሲቲ ቤት ብዙ አስተዋጽኦ እንደሚያደርግ ግልጽ ነው። እናም የባሎን ዶር ሽልማትን ያሸነፈው በቡርን ውስጥ ብዙ አስተዋጽኦች ያሉት ተጫዋች በመሆኑ ምክንያት ነው። ሜሪ ነው ስለ ዳኝነትም ይናገራል። በእንግሊዝ ፕሪምየር ሊግ ያለው ዳኝነት ከስፔን ሊግ የተለየ ነው፣ እንግዲህ አይመሳሰሉም ሲልም ጭምር ነው የተናገረው። እዚህ ብሔራዊ ቡድን ውስጥ መገኘቴ ለእኔ ትልቅ ክብር ነው። ሁልጊዜም ለጨዋታዎች ትኩረት ሰጣለው እናም በጭንቀትም እከተላችኋለሁ ራሴም ስመለከተው በጣም ደስተኛ ነኝ። እዚህ በመሆኔ ከሀገሪቱ ምርጥ ከሚባሉት ውስጥ በመሆኔ ራሴን አደንቀዋለሁ፣ ነገር ግን ከኳስ ዓለም ጡረታ ስወጣ ራሴን የበለጠ የማደንቅ ይመስለኛል ሲልም የተናገረው ሚኬል ሜሪኖ። በአውሮፓ ቻምፒየንስ ሊግ ስለ ማድሪዱ ጨዋታም ሲናገር እኛ አርሰናሎች ኳስን መጫወት የምንወድ ቡድን ነን እና እናም ደግሞ ከኳስ ጋር አብረን ያለን ቡድን መሆን እንፈልጋለን። ሪያል ማድሪድን በጣም ፈጣን አጥቂዎች ያሉት ቡድን ነው። ስለዚህም በቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ጥሩ እንቅስቃሴ እናደርጋለን ብዬ አስባለሁ ሲልም ነው ሚካኤል ሜሪኖ የተናገረው። ባለፈው ሳምንት መገባደጃ ላይ እንደተገለጸው አርሰናሎች ከዊሊያም ሳሊባ ጋር በአዲስ ኮንትራት ዙሪያ ድርድር ላይ ይገኛሉ። በግልጽ ለማየት እንደሚቻለው ለመጪው የስፖርት ዳይሬክተር አንድሪያ ቤርታ ከዋና ዋና ኃላፊዎች አንዱ ዊሊያም ሳሊባ አዲስ ስምምነት እንዲፈርም ማድረግና ሌሎች በርካታ የአርሰናል ተጫዋቾችን በኮንትራት ዙሪያ እንዲስማሙ ማድረግ ነው። ሳሊባ በአሁኑ ወቅት አማራጮቹን እንግዲህ ከፍ እያደረገ ቢሆንም የረጅም ጊዜ ሕይወቱን ለአርሰናል ለመስጠትም ፍቃደኛ ነው። ክለቡንም እንደሚወድ ነው በርካቶች የሚያምኑት። ደሞዙን በሳምንት 250 ሺ ፓውንድና አዲስ የአራት ዓመታት ኮንትራትም ለማስፈረም እንዳሰቡ ነው የተነገረው። ማንቸስተር ዩናይትድን ደግሞ እንመልከት። ካርሎስ ካሴሜሮን የሚስተካከለው አልተገኘም። ብራዚላዊው የማንቸስተር ዩናይትድ የአማካይ ስፍራ ተጫዋች ካርሎስ ካሴሜሮ በዚህ ውድድር ዓመት በአንድ ጨዋታ በርካታ ታክሎችን በመፈጸም በአውሮፓ ከሚገኙ ቡድኖች መካከል በግንባር ቀደምትነትም አስቀምጦታል። ኮቢ ማይኖና ሌኒ ዮሮ በቀዳሚው ደረጃ ላይ ተቀምጠዋል። ትራንስፈር ማርኬት በእንግሊዝ ፕሪምየር ሊግ ከሚጫወቱ ከ21 ዓመት በታች ተጫዋቾች ለዝውውር ቢቀርቡ በርካታ ገንዘብ ያወጣሉ ያላቸውን ተጫዋቾች በደረጃ ይፋ አድርገዋል። በዚህም እንግሊዛዊው የ19 ዓመት የማንቸስተር ዩናይትድ አማካይ ኮቢ ማይኖና ፈረንሳዊው ተከላካይ ሌኒ ዮሮ ከአርሰናሉ ኢታ ንዌኔሪና ከሲቲው ሳቪኒ ሆኩል 55 ሚሊዮን ዩሮ ያወጣሉ በሚል ግምትም ቀዳሚው ስፍራ ላይ ተቀምጠዋል። አርጀንቲናዊው የመስመር አጥቂ አሌሃንድሮ ጋር ናቸው በ45 ሚሊዮን ዩሮ የዝውውር ግምት ደግሞ ከእነርሱ በመቀጠለ ተከታዩ ደረጃ ላይ የተቀመጠ ተጫዋች አድርጎታል። ኳታራዊው ባለ ሀብት አዲስ ፈላጊ ሆነዋል። ከቀናት በፊት የአማዞን ኩባንያ በአዲሱ ስቴዲየም የስም ባለቤት መብት ዙሪያ ከማንቸስተር ዩናይትድ ጋር የተስማማ የመጀመሪያው በመሆኑ መሰናደቱ ገልጸንላችሁ ነበር። ሆኖም ግን አሁን ላይ የወጡ የሚገኙ ዘገባዎች እንደሚያሳዩት ከሆነ የኳታሩ ከበርቴ ሼህ ጃሲም ቢን ሐመድ አልታህኒ ይህንን የስም ባለቤትነት መብትም ወይም ደግሞ ኔሚንግ ራይት ለማግኘትም ረብጣ ቢሊዮኖችን ፈሰስ ለማድረግ የተዘጋጁ ሲሆን እኚህ እንግዲህ ግለሰብም የመጀመሪያው ድርጅት አማዘውን ሊያቀርብ ያሰበውን 750 ሚሊዮንን የሚበልጥና እንዲያሽ ቀንጥሮ የሚጥል አንድ ቢሊዮን ፓውንድ ለማቅረብም ተዘጋጅተዋል። እኚህ እንግዲህ ኳታራዊው ሰው እንግዲህ ይህንን ከማድረጋቸው በፊት ግን አንድ ቅድመ ሁኔታን አስቀብጠዋል። ሼህ ጃሲም ቢን ሃማድ አልታህኒ ይህንን አንድ ቢሊዮን ፓውንድ ወጪ የሚያደርጉት ወደፊት የማንቸስተር ናይትድ ባለቤት እንደሚሆኑ ዋስትና ከተሰጣቸው ብቻ እንደሆነ ዘገባዎች ያሳያሉ። ዩናይትድ እና ሲቲ ምርመራ ተጀምሮባቸው ባለ ማንቸስተር ዩናይትድ እና የከተማቸው ተቀናቃኝ ማንቸስተር ሲቲ የወጣት ቡድን ተጫዋቾቻቸውን ዕድሜም ሲያስመዘግቡ የማጭበርበር ነገር አለ በሚል ምርመራ እንደተጀመረባቸው የተገለጸው ከሁለቱ ክለቦች ስድስት የሚሆኑ ተጫዋቾች እድሜ በማጭበርበር ተገቢ ባልሆነ የወጣት ቡድን ውስጥም መጫወታቸው ሲገለጽ የተጫዋቾቹ የኋላ ታሪክም ሲጠናም በተወለዱባቸው ስፍራዎች በሚገኙ የእግር ኳስ ቡድኖች ሲጫወቱ ያስመዘገቡት እድሜና ወደ ሁለቱ ክለቦች የአካዳሚ ቡድን ሲመጡ ካስመዘገቡት እድሜ ጋር እንደሚጻረር ይጠቁማል። በዚህም ኤፍኤው እንግዲህ በቀጣይ ከሁለቱ ክለቦች ቃል እንደሚቀበል የሚጠበቅ ሲሆን ሁለቱ ክለቦችም በጉዳዩ ዙሪያ ማብራሪያ እንደሚሰጡ ይጠበቃል ነው ያለው ቴሌግራፍ። ሩበን አሞሪም የውሳኔው መብት ተሰጥቶታል። ፖርቱጋላዊው አሰልጣኝ ሩበን አሞሪም በጄደን ሳንቾ የወደፊት እጣ ፈንታ ዙሪያ ውሳኔ እንዲያሳልፍ መብት ተሰጥቶታል ተብሏል። እንግሊዛዊው የፊት መስመር ተጫዋች በአሁኑ ሰዓት የምዕራብ ለንደኑ ክለብ ቼልሲን በውሰት ውል እየተጫወተ ሲገኝ የውሰት ውሉም በመጪው ክረምት በይፋ የሚጠናቀቅ ይሆናል። ሰሜዎቹ ተጫዋቹን በክረምቱ በቋሚነት የማስፈረም ግዴታ ቢኖርባቸውም አሁን ላይ ግን ተጫዋቹ እያሳየ ከሚገኘው ደካማ ብቃት አንጻር ውሉን ቋሚ ማድረግ ምንም አይነት ፍላጎት የላቸውም ነው የሚባለው። የማንቸስተር ዩናይትድ የበላይ አካላት ፖርቱጋላዊ አሰልጣኝ ተጫዋቹን የወደፊት ቡድን ግንባታቸው ሊያካትቱት ከፈለጉ ይህንን የማድረግ ፍቃድ እንዳገኙ ተነግሯል። የማንቸስተር ዋና ስራ አስፈጻሚ ኦማር ቤራድ በጄደን ሳንቾ የወደፊት የማንቸስተር ናይትድ ቆይታ ዙሪያ ውሳኔው የአሰልጣኝ ሩበን አሞሪ መሆኑን ለክለቡ አመራሮች ማሳወቀዋል ብሏል። ሌኒ ዮሮ ወደ ሜዳ ለመመለስ ተቃርቧል። ታዳጊው ፈረንሳዊው የማንቸስተር ናይትድ የተከላካይ ስፍራ ተጫዋች ሌኒ ዮሮ ካጋጠመው ጉዳት በማገገም ወደ ሜዳ ለመመለስ መቃረቡ ተረጋግጧል። ተጫዋቹ አጋጥሞት ከነበረው ጉዳት ሙሉ በሙሉ ለማገገም በእጅጉን መቃረቡ ሲገለጽም፣ በክለቡም ከቡድኑ ጋር መደበኛ ልምምድ እንደሚጀምር ይጠበቃል ተብሏል። የማንቸስተር ዩናይትድ የሕክምና ቡድን ባለሙያዎችም ተጫዋቹን ከሀገራት የጨዋታዎች እረፍት መጠናቀቅ አስቀድሞም ወደ ሜዳ ይመለሳል የሚል እምነት እንዳላቸውም ነው የተጠቆመው። ፖል ፖግባ ዳግም ወደ ማንቸስተር ዩናይትድ አይመለስም። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ፈረንሳዊውን የአማካይ ስፍራ ተጫዋች ፖል ላቤሌ ፖግባን የማስፈረም ፍላጎት እንደሌለው ተገልጿል። ተጫዋቹ አሁን ላይ በኮንትራቱ ነጻ ሆኖ የሚገኝ ሲሆን በቀጣይ ማረፊያውም እስካሁን ድረስ በውል ሊታወቅ አልቻለም። ይህንን ተከትሎ አንዳንድ ዘገባዎች ማንቸስተር ዩናይትድ ተጫዋቹን ዳግም ለማስፈረም ሙከራ ሊያደርግ እንደሚችል ቢጠበቁም ጣሊያናዊው እውቁ ዘጋቢ ፋብሪሲዮ ሮማኖ አሁን ላይ ያወጣው መረጃ ግን ለማንቸስተር ዩናይትድ ፈረንሳዊውን አማካይ የማስፈረም ምንም አይነት ፍላጎት እንደሌለው የጠቆመ ሆኗል። በተጨማሪም ፋብሪዚዮ ሮማኖ ማንቸስተር ዩናይትድ በመጪው ክረምት ማርከስ ራሽፎርድን እና ጄደን ሳንቾንም በቋሚውን ለመሸጥ ከውሳኔ መድረሱን የገለጸው፣ ሁለቱ ተጫዋቾች በአሁኑ ሰዓት በውሰት ለሌላ ክለብ እየተጫወቱ የሚገኙ ሲሆን፣ ሆኖም ግን ዳግም ወደ ማንቸስተር ዩናይትድ እንዲመለሱ እንደማይፈልግ ነው የተነገረው። አይደን ሄቨን በትላንትና ዕለት በካሪንግተን የነበረ ሲሆን የፕሮቴክቲቭ ቡት ማለትም ደግሞ የጉዳት መከላከያ ጫማውን ሳይጠቀም ሲንቀሳቀስ ታይተዋል። የአይደን ሄቨን ጉዳት ከባድ የሚባል አይደለም። እሱ ከሀገራት ጨዋታ በኋላ የሚመለስ ይሆናል ብሏል። ላውሪ ዊትዌል መረጃውን ሲያጋር ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ በክረምቱ ለእኔ የመጣውን ጥያቄ ውድቅ አድርጓል ብሏል። እንግዲህ ሀሳቡን ሲሰጥ አንዳንድ ጊዜ ነገሮችን በፍጥነት ይከሰታሉ። በዚህ ክረምት ምን እንደሚሆን መገመት አልችልም። ማንኛውም ነገር ይሆናል። የእግር ኳስ ዓለም በደንብ እናውቀዋለን። አንዳንድ ጊዜ ነገሮች በጣም በፍጥነት ሊከሰቱ ይችላሉ። በማንቸስተር ሲቲ ስላለው ፍላጎትም ሲናገር የመጀመሪያ ግብ ጠባቂ ለመሆን እየጣርኩ ነው፣ ነገር ግን በተመሳሳይ ቡድኑን እደግፋለሁ፣ እናም በየቀኑ ለመሻሻል እሞክራለሁ። እናም ደግሞ መጨረሻ ውሳኔ በአሰልጣኙ ላይ የተመረኮዘ ነው ብሏል። ኮንትራቱን ያራዘምበት ምክንያትም ተጠይቆ ነበር። ኮንትራቴን ሳደስ ባለቤት የሁለተኛ ልጃችንን እየጠበቀች ነበር አሁን ሌላ አካባቢ ቤተሰብን ማስለመድም ስላልፈለግኩኝ ነው። እዚህ ማንቸስተር ውስጥ ደስተኞች ነን። ከስኮት ካርሰን ጋር ስለሚያገኛቸው ምክሮችም ተጠይቆ ነበር። ስኮት ሌላ ቦታ እንግዲህ ሁልጊዜም አረንጓዴ እንደሚሆን ሳሩ ነግሮኛል። እናም ደግሞ ያ እውነት ነው ብዬ ያምናለው ሲልም ነው። ኦርቴጋ ወይም ደግሞ የማንቸስተርናትሉ የማንቸስተር ሲቲ ሁለተኛ ግብ ጠባቂው ነው። ስቶፌን ኦርቴጋ ጀርመናዊው ግብ ጠባቂ እየተናገረው የሪያል ማድሪድን ጉዳዮችና አንሳ ሪያል ማድሪድ የ19 ዓመቱን የቦርንመዝ የመሀል ተከላካይ ዴን ሆይችሰንን ለማስፈረም እንደሚፈልግ ዘገባው ይፋ አድርጓል። የማርካው ጋዜጠኛ ሆሴ ፍሌክስ የዲያዝ እንደተናገረው ከሆነ ተጫዋቹ አሁን ላይ የሚገኝበት የእድገት ደረጃ በሪያል ማድሪድ የሚጠበቀውን ሁሉ መስፈርትም ሟሟላት የሚችል መሆኑ የታመነበት ስለሆነ በቀጣይ ክረምት ሪያል ማድሪድ ለማስፈረም ካቀራቸው ተከላካዮች መካከል ቀዳሚው ነው፣ ስፔናዊው ዴን ሆይችሰን። በርካቶች እንግዲህ እንን ተጫዋች እንደሚፈልጉት ይታወቃል፣ በርከት ያሉ ክለቦች ነገር ግን ሪያል ማድሪድ የዚህ ተጫዋች ቀዳሚ ፈላጊ እንደሆነ ይናገራል። በሪያል ማድሪድና በራኡል አሴንሲዮ መካከል አዲሱን የረጅም ጊዜ የኮንትራት ስምምነት በተመለከተ ሁለቱም ወገኖች ለመጠናቀቅ በጣም ተቃርበዋል የሚሉ መረጃዎች እየወጡ ነው። የመጨረሻ ዝርዝር ጉዳዮችን በተመለከተ ተጨማሪ ንግግሮችን በቀጣዮቹ ሳምንታት የሚከናወኑ ሲሆን በሁለቱም ወገኖች በኩል ሙሉ ስምምነቱን በተመለከተ ምንም አይነት ጥርጣሬ የለም። በዚህም ራኡል አሴንሲዮ ከሪያል ማድሪድ ጋር አዲሱን ኮንትራት ይፈራረማል ሲል ፋብሪሲዮ ሮማኖ መረጃውን አረጋግጧል። በትራምፕ እገዛ ማሸነፍ እንችላለን ብሏል ማውሪዚዮ ፖቼቲኖ ነው። የአሜሪካ ብሔራዊ ቡድን ዋና አሰልጣኝ ማውሪሲዮ ፖቼቲኖ ነው አሜሪካ ቀጣይ በምታዘጋጀው የዓለም ዋንጫ ጥሩ ነገር ለመስራትም ማለሟን ገልጸዋል። አሜሪካ ዓለም ዋንጫውን ስለማሸነፍ ታስብ እንደሆነ የጠየቁት ፖቼቲኖ በዶናልድ ትራምፕና ደጋፊዎች እገዛ ማሸነፍ እንችላለን ያለው። አክለውም እንግዲህ አሜሪካ በቀጣይ አምስትና አስር ዓመታት ውስጥም የዓለም ቁጥር አንድ ብሔራዊ ቡድን መሆን እንደምትችልም ይገልጻል። ብሔራዊ ቡድኑ በሚያዘጋጀው የ2026 የዓለም ዋንጫ ቢያንስ ሩብ ፍጻሜ መድረስ አላማቸው መሆኑን አሰልጣኝ ማውሪሲዮ ፖቼቲኖ አያይዘው ተናግረዋል። ማቴዎ ሬቴጊው ከብሔራዊ ቡድን ስብስብ ውጭ ሆኗል። የአታላንታው የፊት መስመር ተጫዋች ማቴዎ ሬቴጌው ከጣሊያን ብሔራዊ ቡድን ስብስብ ውጪ መሆኑ ይፋ ተደርጓል። ተጫዋቹ ባጋጠመው የጡንቻ ጉዳት ምክንያት ከብሔራዊ ቡድን ስብስብ መልቀቁን የተነገረው ይህንን ተከትሎ ማቴዎ ሬቴጌው ጣሊያን በቀጣይ ከጀርመን ጋር ዛሬ የምታደርገው የኔሽንስ ሊግ የሩብ ፍጻሜ የደርሶ መልስ ጨዋታ የሚያመልጠው ነው የሚሆነው። ጥሩ የውድድር ዘመን በማሳለፍ ላይ የሚገኘው ማቴዎ ሬቴጌው በ22 ግቦች የጣሊያን ሴሪ ከፍተኛ ግብ አስቆጣሪነትን እየመራ የሚገኝ ተጫዋች ነው። ራፋኤል ሊያው በኤሲ ሚላን እንዲቆይ የሚያሳምነው ሰው ፖርቱጋላዊ ኮኮብ ለቀጣዩ የዝውውር ገበያ የበርካታ ክለቦች ፍላጎት ውስጥ ያለ ተጫዋች ነው። ኤሲ ሚላን የማሲ ሚሊያኑ አሌግሪን ወደ አሰልጣኝነት መመለስ ከጨረሰ የኮኮቡ ራፋኤል ሊያውን ቀጣይነት ሊያረጋግጥ ይችላል። በቅርብ ጊዜ የወጡ ዘገባዎች እንደሚያሳዩት ከሆነ ጣሊያናዊው አሰልጣኝ ሰርጂዮ ኮንሴሳውን በውድድር ዘመኑ መጨረሻ ለመተካትም ከዋና አማራጮቹ አንዱ ሲሆን፣ የማሲሚሊያኖ አሌግሪ መምጣት ፖርቱጋላዊውን የፊት ተጫዋች ለማሳመንም በክለቡ ለረጅም ጊዜ እንዲቆይ ለማድረግም ወሳኝ ሊሆን እንደሚችል ይነገራል። በቅርብ ጊዜ ውስጥ በሚላን የአሰልጣኝ ለውጥ ሊኖር ይችላል ተብሎ የሚወራ ወሬ እየጨመረ መጥቷል። የሚጠበቀውንም ወጥ አቋም ያላሳየው ኮንሴሳው በውድድር ዘመኑ መጨረሻ በተለይም ቡድኑ ለቀጣዩ የቻምፒየንስ ሊግ ማለፍ ካልቻለም ክለቡን ሊለቅም ይችላል። ይህ ሁኔታ በክለብ ውስጥም አዲስ የመዋቀር ሂደትም እንዲኖር በር ይከፍታል ተብሎ ይጠበቃል። የራፋኤል ሊያው የወደፊት እጣ ፈንታ በተለይም በዚህ የውድድር ዘመን በኮንሴሳውና በፓብሎ ፎንሴንካ ስርም ካደረገው ወጥነት የጎደለው እንቅስቃሴ በኋላ ብዙ ግምታዊ አጀንዳ ሆኖ ቆይቷል። የሆነ ሆኖ በቡድን ውስጥ በጣም ዋጋ እንግዲህ ያለው ተጫዋች ሆኖ ይቆያል እና ምንም እንኳን ምንም አይነት ጥያቄዎች እስካሁን ባይመጡም ሚላን ከተጫዋቹ ከ100 ሚሊዮን ዩሮ በላይ እንደሚፈልግም ይታወቃል። እንደ ላ ጋዜታ ዴሎ ስፖርት ዘገባ ከሆነ የማሲሚሊያኑ አሌግሪ መምጣት ፖርቱጋላዊም ተጫዋች ለመሸጥም የሚደረገውን ማንኛውንም ሙከራ ያቆማል። የአሰልጣኙ ፊርማም እውን ከሆነ ሚላን በራፋኤል ሊያው ዙሪያ የወደፊት ቡድኑንም ለመገንባት ያስባል። ይህም በመጪው የዝውውር ገበያ ሊለቅ ይችላል የሚለውን ወሬ ካሁኑ ውድቅ ሊሆን እንደሚችልም እየተዘጋጀም ይገኛል። ኤደርሰንን ለመተካት በማንቸስተር ሲቲ እጩ ውስጥ ያለው ሌላኛው ግብ ጠባቂ የማንቸስተር ከተማ ቡድን በክረምቱ የግብ ጠባቂ ቦታቸውን ለማጠናከር ግልጽ እቅዳላቸው ማንቸስተር ሲቲ ከኤደርሰን መልቀቅ ጋር ተያይዞ የግብ ጠባቂ ቦታውን ለማጠናከር አማራጮችን መመልከት የጀመረ ሲሆን አሁን ላይ ጥንካሬ ላይ ካለው ስም አንደኛው ስም ደግሞ ሚሼል ዴ ግሪጎሪዮ ነው። በአሁኑ ሰዓት በዩቬንቱስ የሚገኘው ጣሊያናዊ ግብ ጠባቂ በሴሪኤ ጠንካራ አቋም ላይ በመገኘቱ የእንግሊዙ ክለብ ፍላጎትን ቀስቅሷል። በ27 ዓመቱ ዴ ግሪጎሪዮ ራሱን ከጣሊያን እግር ኳስ ምርጥ ግብ ጠባቂዎች አንዱ አድርጎ አቋቁሟል። በ20234 የውድድር ዘመን በሞንዛ ያሳየው ብቃትም የሊጉ ምርጥ ግብ ጠባቂ ሆኖ በተመረጠበት ክረምትም ነበር ወደ ዩቬንቱስ ያመራው። በዩቬንቱስ ቁልፍ ተጫዋችም ለመሆን ችሏል። ግብ ጠባቂው በዩቬንቱስ ባሳለፈው የመጀመሪያው የውድድር ዘመን 27 ጨዋታዎችን ተጫውተዋል፣ 12 ጊዜ ግብ ሳይቆጠረበትም መውጣቱ ይታወሳል። ይህም በግብ ክልሉ መካከል ያለውን አስተማማኝነት የሚያንጸባርቅም ቁጥር ነው። የሲቲ ፍላጎት ቢኖረውም ዩቬንቱስ ከግብ ጠባቂያቸው ጋር ለመለየትም ምንም ፍላጎት የለም። ምክንያቱም ለረጅም ጊዜ ፕሮጀክታቸው አስፈላጊ እንደሆነ አድርገው ይመለከቱታል። ዴግሪጎሪዮስ እስከ 2029 የሚቆይ ኮንትራት ያለው ሲሆን ከዚህ ቀደም እንደ ሊቨርፑል ካሉ ክለቦች የቀረበለትን ጥያቄ ውድቅ በማድረግም ቱሪን ለሚገኘው ቡድን ያለውን ቁርጠኝነት አረጋግጧል እስካሁን በእንግሊዙ ክለብና በዩቬንቱስ መካከል ምንም አይነት መደበኛ ግንኙነት የለም ነገር ግን የክረምቱ የዝውውር ገበያ ሲቃረብ የሲቲ ፍላጎት ሊጠናክር ይችላል ሲቲ አማራጮችን መመልከት የሚቀጥል ሲሆን የኤደርሰን መልቀቅና የዩቬንቱስ ድርድርን አለመፈለግ ስምምነቱን ውስብስብ አድርጎታል ሆኖም ግን የድሪ ግሪጎሪዮስም እንግዲህ አሁንም በሲቲ ራዳር ላይ የሚገኝ ተጫዋች ነው። ባየር ሚኒክ ኮች ማስፈረም የሚፈልጓቸው ሁለት ተጫዋቾች፣ የባቫሪያኖ ቡድን ለመጪው የክረምት ተጫዋቾች የዝውውር መስኮት ወቅት በወጣቶች የማጥቃት አማራጮቻቸውን ማስፋት ይፈልጋሉ። ባየር ሚኒክ ቡድኑን በአዲስ መልክ በማዋቀር የወደፊት ቡድናቸውን ለመቀየር እየሰሩ ሲሆን የክለቡ የስፖርት ማኔጅመንትም አዳዲስ የአጥቂ ማጠናከሪያዎችን ፍለጋ አጠናክሮ ቀጥሏል። ባየር ሚኒኮች የማሻሻያ እቅዳቸውን ባለፈው ክረምት ከጀመሩ በኋላ በቡኑ ላይ ወጣት ተጫዋቾችን ብቻ ለማምጣት እየሰሩ ነው። ሙኒክ በክረምቱ ሁለት ወጣት የክንፍ መስመር ተጫዋቾች ላይም ፍላጎት አሳይተዋል። ከሙኒክ ዋና ኢላማዎች አንዱ የሆነው ደግሞ የ20 ዓመቱ ተስፈኛ እንግሊዛዊው የክንፍ ተጫዋች በአሁኑ ጊዜ በቦሪሲያ ዶርትመንድ የሚጫወተው ጄሚ ባይኖ ጌተንስ ነው። በባየር ሚኒክ እቅድ ውስጥ ያለው ሌላኛው ወጣት ኮኮብ ደግሞ የ21 ዓመቱ ፈረንሳዊ የፊት መስመር ተጫዋች ራያን ቸርኪ ነው። እድሎችን መፍጠርና የቡድን አጋሮቹን በመርዳት ብቃቱ በተደጋጋሚ ያሳየ ሲሆን ቸርኪ በ33 ጨዋታዎች 8 ግቦችን ሲያስቆጥርና 18 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። ሁለገብነቱ በተለያዩ የአጥቂ ክፍሎች ላይ እንዲጫወትም ያስችለዋል። ይህም በባየር ሚኒክ ዘንድም የበለጠ ማራኪ ያደርገዋል። የባየር ሚኒክ ቦርድ ወጣት ፈራሚዎችን ለማምጣትና በገበያው ላይ ሊፈጠር የሚችለውን ውድድርም ለማስወገድ ረጅም ጊዜ መጠበቅ አይፈልጉም። ስለሆነም ከሰኔ በፊት በተጫዋቾቹ ባለቤት ክለቦች ጋርም ለመነጋገር ፍላጎት ሲኖራቸው ተጫዋቾቹንም በግል ተጫዋቹ ወደ ባየር ሚኒክ የሚር ጥያቄን ያቀርባሉ ተብሎ ይጠበቃል ነው የሚለው ዘገባው። ኒውካስልና አስተን ቪላ 20 ሚሊዮን ዩሮ የሚያወጣውን ተጫዋች ዝውውር እየመሩ ነው። ኒውካስል ዩናይትድና አስተን ቪላ ከፍተኛ ደረጃ የተሰጠውን ወጣቱን የቤሽክታሽ አጥቂ ሴሚህን ዝውውር ፉክክር እየመሩ እንደሆነ ከቼንድ ኦፍ ሳይድ አስነብቧል። የ19 ዓመት ወጣት በአጠቃላይ ለቤሽክታሽ ባደረጋቸው ሰባ አምስት ጨዋታዎች 16 ጎሎችን በማስቆጠር የብዙ ቡድኖችን ፍላጎትም መሳብ ችሏል። በቅርብ ጊዜ በፕሪሚየር ሊግ ያሉት ክለቦች እንደ ኒውካስል፣ አስተን ቪላ፣ ፉልሃም፣ ኤቨርተን፣ ኖቲንግሃም ፎረስት ያለው ቡድኖችም ወጣቱን አጥቂ ላይ ፍላጎት አሳይተዋል። እንግዲህ የት እንደሚፈርም መትየት ያለበት ነገር ነው። ነገር ግን ክለቦቹ የቱርኩን ኢንተርናሽናል በዚህ ክረምት ለመውሰድ እድሉ እንዳላቸው ነው የታወቀው። ከቼንድ ኦፍ ሳይት በቤሽክታሽ እንግዲህ ተጫዋች ወደ 20 ሚሊዮን ዩሮ ዋጋ ለመቀበል ፈቃደኛ እንደሚሆኑ አስነብቧል። ክለቦቹ በውድድር አመቱ መጨረሻ ለተጫዋቹ ተጨባጭ ጥያቄዎችን በማቅረብ ፍላጎታቸውን እንደሚያጠናክሩ ይጠበቃል። ወደፊት ትልቅ ቦታ ላይ የሚደርስ አስደናቂ ወጣት አጥቂ ነው። ተጫዋቹ ላይ የተለጠፈው ዋጋ በአብዛኞቹ የፕሪሚየር ሊግ ክለቦችም ተመጣጣኝ እንደሚሆን ነው ዘገባዎች የሚያሳዩት። በሽኪታሽ ለወጣቱ ኮከባቸው በመጪው ወራትም ከአውሮፓ ውስጥም ትልቅ ጥያቄ ይመጣል ብለው ያስባሉ። ነገር ግን ኒውካስልና አስተን ቪላ ፊርማውን ለማግኘት ቅርብ ቦታ ላይ ያሉ ይመስላሉ። ሁለቱም ክለቦች ከቅርብ ጊዜያት ወዲህ ተመልካቾችን በመላክ ተጫዋቹን በተደጋጋሚም ተመልክተውታል። አሌክዛንደር ኢሳክ ከፊት ለፊት በመገኘቱም የተጫዋች እንግዲህ የግድ በሴንት ጄምስ ፓርክ ጀማሪ አይሆንም። ነገር ግን በእርግጠኝነት ጠቃሚ የቡድን ተጫዋች ይሆናል። ቪላም ጆን ዱራንን በጥር ወደ አልናሰር እንዲሄድ ከፈቀደ በኋላ ሌላ ተጫዋች ያስፈልገዋል። ፊት መስመሩን ለማጠናከር ኡናይ ኤምሪ ከኦሌ ዋትኪንስ ውጪ ሌላ አጥቂ ስለሚፈልግ የተጫዋች ጥሩ አማራጭ ይሆናል ተብሎ አሁን ላይ እየተጠበቀ የሚገኘው የት ወዳችሁና የት ከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን እናቀርባለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድረግ ያለው መልካም ቀን እንዲሆንላችሁም በአክብሮት ነው የምመኘው ሮት ነው